በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የብርሃን ቴሌቪዥን አዘጋጆች በድጋሚ አሁንም ለምትሰጡት አገልግሎት በእግዚአብሔር ስም በጣም አመሰግናለሁ። ለዚህ በቶሮንቶና በአካባቢው ለሚኖሩ ኢትዮጵያውያን በየጊዜው በቤተ ክርስቲያናችን ያለውን እንቅስቃሴና ስለ ሀገራችን ጉዳይ እያዘጋጃችሁ እያቀረባችሁ ታስረዳላችሁ። በእውነቱ አገልግሎታቸውን እግዚአብሔር ይባርክ። የዛሬው ለየት ያለ ነው። በመሰረቱ ዛሬ ሆሳይና ስለሆነ ስለ ትንሳኤ ባህል መግለጽ ነበር እንጂ ስለ ሌላ መሄድ አልነበረብንም። ነገር ግን አጣዳፊ የሆነና አስቸጋሪ የሆነ በሀገራችን ስለ ተከሰተ በተለይም የቤተ ክርስቲያናችን መሪ ቅዱስ ሲኖዶስ በውጭ ያለው ሕጋዊ ሲኖዶስ ለምእመናን ጥሪ ስላደረጉ ያንን ጥሪ በተመለከተ ያንን ጥሪ ይዘን በሰሞኑ የሚፈጸሙትን ሁኔታዎች ላስረዳ ፈልጋለሁ። በመጀመሪያ እንደምታውቁት በሀገራችን ያሉት ቅዱሳን ገዳሞች፣ አብያተ ክርስቲያናት በአባቶቻችን በእነሱ መስዋዕትነት አገሪቱን ዳር እስከ ዳር ከማስጠበቅ ሌላ በተጨማሪ ያሉትን ቅርሳ ቅርሶች ጠብቀው በየጊዜው የሚነሱ የውጭ ጠላቶች በመጡ ጊዜ በዋሻው በየዛፉ ስር በየገደሉ እየተንጠላጠሉ ያለውን ቅርስ ከማቆም ከማቆየት አቅጣጫ እንደገና ታቦተ ሕጉን እንደዚሁ በመጠበቅ ለኛ ላሁኑ ትውልድ አስተላልፈዋል። እንደ አጋጣሚ ሆነና ያሁኑ ያለ ነው እኛ የዚህ ትውልድ የተረከበውን ለልጅ ለማስረከብ የሚችሉ ነው አልታየም። በየጊዜው አገሪቱ ከመቆራረስና ከመሸራረፍ ደርሶባታል። በዚህም ምክንያት ሙሉውን እንደተረከብነ ሙሉውን ለማስረከብ ለሚመጣው ትውልድ አሳፋሪ ሁኔታ ላይ ነው ያለ ነው። አሁን ደግሞ የመጨረሻ የጥፋቱ መጨረሻ እየታየ ነው። በሀገራችን ድንቅዬ የሆኑ ቅዱሳን ገዳማት ለኢትዮጵያ ለዓለም የሚጸልዩ መነኮሳት መናነያን ያሉበት ብዙዎች ናቸው። በየጊዜው በቃጠሎ በልዩ ልዩ ሁኔታ እየጠፉ ነው ያሉት። መነኮሳት በአሰቦት ገዳም በሀረር ክፍለ ሀገር መነኮሳት ተገልለዋል። ቤተ ክርስቲያኑ አካባቢው ተቃጥሏል። እንደገና በዝቋላ ገዳም ያለው ደን አራት ጊዜ በሰዓት ጋይቷል። ማን እንደሆነና ለምን እንደተቃጠለ በኃላፊነት የተቀመጠው መንግስት ሊያሳውቅ አልቻለም። ካለፈው የባሰ በአሁኑ ሰዓት ታላቁና የመጀመሪያውን ገዳም የመጀመሪያውን ገዳም ዋልድባን በልማት መልክ ዙሪያው እየታረሰ ነው። በእውኑ በአሁኑ ሰዓት ኢትዮጵያ ሌላው ቦታ ለምቶ አልቆ የገዳሙን ዛፍ እና የገዳሙን አካባቢ የሚያሳርሱ ነው። አይደለም ልማት እንዲለማ ሀገራችን እንፈልጋለን። ነገር ግን አሁን የሚደረገው ሆን ተብሎ ገዳሙን ለማጥፋት ስለሆነ በዚያ የሚኖሩ አባቶች ገዳሙ ሊፈርስብን ነው እየታረሰ ነው ብለው የድረሱልን ጥሪ አቅርበዋል። የእነሱን ጥሪ ነው አሁን ልናገር የምፈልገው። ጥሪያቸውን አቤት ብለን ተቀብለን በተለይም በውጭ ያለ ነው በነፃ አገር እንደ ልብ መናገር በምንችል በምንችል ስለሆነ ሌለው ብቀር ችግሩን ለዓለም ማሰማት ስላለብን ቤተ ክርስቲያናችን የዘንድሮውን ስንሳኤ በሐዘንና በልቅሶ እንድታሰልፈው ለዚህ ለሚሳደዱት መነኮሳት መስታሰቢያ እንዲሆን ቤተ ክርስቲያኗ ጥሪ አድርጋለች። በዚህ መሰረት አሁንም በቶሮንቶና በአካባቢው ያሉትን ምዕመናን የምጋብዘው ይህንን የያዝነውን ሰሙነ ሕማማት በጸሎት መነኮሳቱን እንዲያስቡ፣ ገዳሙን እግዚአብሔር እንዲጠብቅ፣ እነዚህ በገዳሙ ዙሪያ በልማት መልክ ለማፍረስ የተዘጋጁትን እግዚአብሔር አስተዋ የሚሮ እንዲሰጣቸው በርትታችሁ እንድትጸልዩ ጥሪ ያቀርባሉ። በተጨማሪ በዚህ በቶሮንቶ የምንኖረው በተለይም በመንበረ ብርሃን ቅድስት ማርያም ካቴድራል ይህንን ጥሪ በመቀበል በሚቀጥለው ኤፕሪል 20 በዚህ ሀገር አቆጣጠር ሰልፍ ስለምናደርግ ሁላችሁም ለአንድ ቀን ለዚች ቀን ለእምነታችሁ ለሃይማኖታችሁ ለሀገራችሁ አብራችሁን እንድትሰለፉ ጥሪ አድርጋለሁ። ይሄ ጥሪ እያንዳንዱ ኢትዮጵያውያን በሃይማኖትም ሆነ በሌላ በቋንቋ የተለያየን ልንሆን እንችላለን። የተለያየ አምልኮ ሊኖረን ይችላል። ነገር ግን በኢትዮጵያ አንድ ሕዝብ በመሆናችን ሁላችንም በአንድ ላይ ተነስተን ይህንን አባቶቻችን በደማቸው ያቆዩትን ቅርስ እንድንታደግ ጥሪን አቀርባለሁ። እግዚአብሔር አምላክ ለእነዚህ ሰዎች በልማት መልክ ያንን አካባቢ እናርሳለን የሚሉትን በጸሎትና በጾም ተወስነው ያሉትን መነኮሳትና መናነያን የሚያስቸግሩትን እግዚአብሔር አስተዋይ አእምሮ ሰጥቷቸው ወደ ራሳቸው ወደ አእምሯቸው ተመልሰው አባቶቻቸው እናቶቻቸው ያደረጉትን ለገዳሙ አክብሮት መልሰው እንዲያከብሩ አሁንም በዚህ አጋጣሚ ጥሪ አደርጋለሁ። እግዚአብሔር አገራችን ኢትዮጵያን ይባርክ። ቤተ ክርስቲያናችን እግዚአብሔር ይጠብቅልን። የብርሃን ቴሌቪዥን። ይህንን እድል ስለሰጣችሁኝ በጣም አመሰግናለሁ። በአሁንም ደግሞ የምለው ኤፕሪል ሀያ ሁላችሁም ኩንስ ፓርክ እንድንገናኝ በእግዚአብሔር ስም ጠይቃለሁ። እግዚአብሔር ከእናንተ ጋር ይሁን።